ሊነጋ ሲል በእውነተኛ ታሪክ ላይ የተመሰረተ ጣፋጭ የህይወት ታሪክ። ጸሐፊ፦ መህቦባ፣ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችን ያበረታቱ። ህይወት ማለት ሰፊ ውቅያኖስ ናት፣ ተጽፎ ተበርቶ የማያልቅ ነው። ግን የእኔ ከፊሉ የህይወት ታሪኬን ቀንጨብ አድርጌ ልታደርግላችሁ ወደድኩኝ ምናልባትም ትምህርት ትወስዱበት አላችሁ ብዬ ስላሰብኩ ነው። ስሜ ፋጥማ ይባላል። የተወለድኩት ወሎ አካባቢ ሆኖ ከከተማው ወጣ ያለ ነበር። ገጠራማ አካባቢ ነው ያደግኩት፣ የገጠር ሴት ልጅ የምትሰራውን እየሰራሁ ከምንጭ ውሃ እየቀዳሁ ቤተሰቦቼን በተለያዩ የእርሻ ስራ እያገዝኩ ነው። ለቤተሰቦቼ አምስተኛ ልጅ ነኝ። ከኔ በታች አንድ ላይ አጠቃላይ ስድስት ነን። ግን ከአምስቱ እኔ ለየት ያልኩኝ፣ እስኪ ስለ ልዩነት ላጫውታችሁ። አያቴ ከሌሎች የልጅ ልጆቿ ለይታ ትወደኛለች። እናም በዚህም የሚቀኑ አይጠፉም ነበር። እናም መማዬ ለምንድን ነው የምትወደኝ? እላታለሁ። ልጅን አሰቃይተሽ የተወለድሽ ስለሆነ ብላ ትለኛለች። እንዴት ስላሰቃይ ውሃ ትወደኛለች ብዬ ራሴንም እሷንም ለመጠየቅ አላርፍም። አያቴም ጥያቄውን በመደጋገም ሳስቸግራት በስንት ችግችግ አንድ ቀን እንዲህ አለችኝ ልጄ የአንቺ አወላለድ ከተጸነስሽበት ሰዓት ጀምሮ ስቃይ ነበር፣ አለችኝ። እኔም እንዴት አያቴ ስል ቀጠልኩ። እናትሽ ወንድምሽና እህቶችሽ ስትወልድ ይህን ያንቺን ያህል ሕመምም ሆነ የምጥ ጥናት ታይቶባት አይታወቅም። በአንቺ ሰዓት ግን እርግዝናሽም ምጥሽም ከባድ ነበር፣ አለች። እናትሽ ያለማቋረጥ ሶስት ቀን ምጣን የወለደችሽ ያ ብሎ ከተወለድሽ በኋላ ታድጋለች ብሎ የተጠበቀ ማንም አለም። በጣም ተመሽ ነበር። ሁሉም ቤተሰብ ተስፋ ቆርጦ እኔ ብቻ ነበርኩኝ ከአላህ ተስፋ ሳልቆርጥ ለሶስት ወር የጠበቅኩት ሶስት ወር ተሰቃይቼ ነው ዛሬ እንዲህ አይነት ሴት ሄዎች ይላል ብላ ትስመኛለች። እናቴም ተመሳሳይ ነገር ነበር። በእርግጥ እናቴ ታድግልኛለች ብዬ አላሰብኩም ነበር። እኔ የምትለኝ የሩቅ ዘመድ ብዙ ጊዜ ሲመጣ ሲያይ ያቺ ሞትን ያሸነፈችው ናት ወይ ብሎ የሚጠይቅም ነበር። አንዱ ልዩነት ይህ ነው። ሌላው በፀባይም አልመሳሰልም በመልክም ከነሱ ትንሽ ጠቆር ያልኩኝ፣ ቶሎ ሆድ የሚብስኝ ካኮረፍኩ ማንም የማይደፍረኝ ነኝ። በዛው ልክ ለእህትን ለወንድሞቼ ታላቅ ወንድሞችና እህቶችን የማከበር ከኔ በታች ላለው የምሳሳ፣ እንዲሁም ለቤተሰቦቼ ታዛዥ አዛኝም ነኝ። እንዲህ እንዲህ እያልኩኝ ዕድሜ አስራ አንድ ዓመት ሲሞላኝ አንድ ዘመድ ወደ ቤታችን መጣ። እናም ከደሴ ከተማ ነበር የመጣው። ስታድጊ ምን መሆን ትፈልጊያለሽ ሲለኝ እናቴን ያማት ስነ ነበር። እናቴን ማሳከብ መንከማከብ አልኩት። እሱም ይህን ከፈልግሽ እዚህ ሆነሽ ሳይሆን ወደ ከተማ ሄደሽ ተምረሽ ስራ ይዘሽ ነው ይህን ማድረግ የምትችይው አለኝ። እናቴን በጣም ያማት ነበር። ብዙ ቀን ጤነኛ ሆና ከምትውልባቸው ቀናቶች ይልቅ ታመምተኛ ትሆኗል። ታዲያ ከወንድምና እህቶች አስበልጪ እኔ ነበርኩ የምንከባከባት። ግን እናቴ ተሽሏት ከአልጓ ተነስተ ማየት የዘውትር ህልሜ ነው። እናትም በገንዘብ መቀየር አይቻልም። እናት እናት እናት አሉ ስሟን አሳነሰው ይበልጣል ፍቅሯን ላወቀው ሰው እማዬ ስነግርሽ ውለታሽ ብዙ ነው። ደፋ ቀና ብለሽ ሳይጎለኝ ለእኔ ደከመሽ አንቺ እየደከመሽ የተንከራተሽው ለእኔ ክብር ስቲ ራስሽን ያጎዳችው? ባዶ እግር ስትጂ ለእኔ እርቦች ሳትጠግቢ እኔን ያጎረሽው፣ ተኝተሽ ሳትጠግቢ ለእኔ ያጫማሽው የምታስቢው? ልጅ ስቲ ለእኔ ይኖርሽው፣ ራስሽን ሳቲ ለሌላው የሆነሽው፣ ምን ልሆነልሽ፣ እንደት እንዴት አድርጌ ልመልስ ውለታሽ። ከዛ ሰዓት ጀምሮ ወደ ከተማና ወደ ትምህርት የምገባበትን ነገር ማሰብ ጀመርኩ። እኛን ለመጠየቅ የመጣው ዘመድም ለሳምንት ቆይቶ ልሄድ ተነሳ። ጋሽ እንዴት ነው ከተማ መግባት የምችለው ብዬ ጠየቅ። ከፈለግሽ እኔ ልውሰድሻለን። እኔም እናቴን ለወንድምና እህቶቼ አደራ ጥዬ መማር አለብኝ ብዬ ወሰንኩ። ዘመዶች አትሄጂ ቢሉኝ እምቢ ብዬ መንገዴን ቀጠሉ። እናቴም እያለቀሰች እረባክ ልጄን ተቆጥተህ መልስልኝ ስትለው ተያት አይታው ራሷ ትመለሳለች ሲላት፣ እናቴም እውነት መስሏት ተመለሰች። ወደ ደሴ መጣው። በእርግጥ በዛ እድሜ ከቤተሰብ መነጠል ከባድ ቢሆንም እኔ ግን በዘመዴ አይዞች ማይነት ቻልኩ። ግን ቀላል አልነበርም። እንክብካቤውም አይዞሹም ለተወሰነ ጊዜያት ነበር። የመጣሁት ትምህርት በተጀመረ በአራት ወሩ ስለነበር እንደ መጣሁ አልጀመርኩም። የሚመጣው መስከረም ተብዬ እቤት ውስጥ ተላላኪ አገልጋይ ሆንኩኝ። ትምህርት አለመጀመሪ ውሎዬ የቤት ነበር። በተለይም ለዘመድ ሚስት የቤቱን ሰራተኛ ሆንኩ። ወደ ቤተሰብ ከምመለስ እዚሁ ሁሉቻል አልብዬ አመትውን ጨረስኩኝ። መስከረም ትምህርት የሚጀመርበት ሰዓት ደረሰ። ትምህርትም ገባው። እንደኔ ከገጠር መጥተው ዘመድ ጋር ሆነው የሚማሩ ሁለት ጓደኞችን አፈራው፣ ትርንጎና ሚናት። ትርንጎ የጎንደር ልጅ ነች። ወንድሟ ለስራ ደሴ ተመድቦ እሱ ጋር ሆና ነው አሚናት እህቷ ጋር ነው የምትማረው። እናትና አባቷ ሞተውባታል። ከሶስታችን ትርንጎት ይሻል ነበር። ቢያንስ የሚያስፈልጓትን ነገሮች ተሟልቶላታል። እኔና አሚናት ብዙታችንን በሆዳችን ስለሆነ ስንገናኝ ተቃቅፈን ማልቀስ ነበር። እኔ በጠዋት ተነስቼ ቤት አጽድቼ፣ ቁርስ ሰርቼ ነበር የሚሄደው። የተሰራው ነገር ያልተመቻት ባለቤት የጥፊ ቁርስ አስተናግዳለሁ። እሷም ለስሙ እህቷ ተሆነ እንጂ ተመሳሳይ ነገር ነበር። እናም ትምህርት ቤት ስንገናኝ ተቃቅፈን ወደ ክላሳችን እንገባለን። እስክርቢቶ፣ ደብተር ከዘመዴ ከምጠይቅ ከትርንጎ እየተዋስን እንማራለን። የሚገርመው የትምህርት ደረጃችን ተከታታይ ነበር። የቀን ውሎዬን ከጓደኞቼ ጋር ስደሰት፣ ውይ፣ ወደ ቤት ስመለስ የሚጠብቁኝን ስራዎች ሳስቧቸው ገና ይደክመኛል። ሆኖም ግን አይቀሬ ነው እናሰራለሁ። ከስራው በላይ ግን የሚያሳስበኝ በትንሽ በትልቁ የምታ ኮረኩሞ ኩርኩም እና ጥፊ ነበር። እንዲህ እያልኩኝ አራተኛ ክፍል ስደርስ ቤተሰቦችን ለማየት ሄድኩኝ። እዛም ትምህርቴ እነሱ ጋር ሆኝ እንድቀጥል ለመኑ። እኔም በትምህርቴ ጎበዝ ስለነበርኩኝ መምህሮች ስለሚወዱኝ እናም ከጓደኞቹ የመለየት ስላልፈለኩኝ አሻፈረኝ ብዬ ተመለሱ። ትምህርቴንም ቀጠልኩ። ከስድስት ወደ ሰባት ሳልፍ ግን ነገሩ በረታ። ለምን አንቺ ጎበዝ ልጆች ሰነፍ ሆኑ መባልም ተጀመረ። ሁለት ልጆች አላቸው። አንዱ ከኔ እኩል ነው። ትምህርት ቤቱ ይለያይ እንጂ ደረጃችን አንድ ነበር። ሰባትም እንደምንም ለመጨረስ ታገልግን ግን ሁለት ወር ሲቀረኝ ትምህርቴን አቋረጥኩኝ። ከዘመዴ ቤት ወደ ቤተሰብም ሆነ ወደ አዲስ አበባ ለመምጣት ገንዘብ ስላልነበረኝ በትምህርት ቤት ጓደኞች አማካኝነት አንድ ቤት ተቀጥሬ ገባው። ለአንድ ወር እንደሰራው የትምህርት ቤት ጓደኞች ዘመድሽ እያፈላለገች እንደሆነ ነገሩ። ያችን የአንድ ወር ደመወዝ ተቀብዬ ወደ አዲስ አበባ ጉዜን ጀመርኩ። አዲስ አበባ ደረስኩ። የባሏን ስም የሚሰራበትን ቦታ ሩቅ ስለነበር የማውቀው ሰው ስላለ አንድ ሻይ ቤት ገብቼ ለአንዲት ልጅ አማከርኳት። እሷም እንደምትረዳኝ ቃል ገባችልኝ። ለምን አዲስ አበባን አላውቀውም። ወዴት ብዬ አክስቴን እፈልጋታለሁ ግን ምን እንደምሰራ ባሏ የት ድርጅት እንደሚሰራ ደስ የነበረው ዘመዴ ሲያወራ እየሰማሁ ነበር። ካገኘሁት ልጅ አስረድቻለሁ እስከ ስሙ ሳይቀር። እዛው ስራ እያገዝኳት ለሶስት ቀን ቆየው ልጅቷም ያክስቴን ባል የሚሰራበትን ቦታ ሄዳ ያገኘችው ማታ እንደሚመጣ ተነጋግረው ተመልሳ መጣች። እሱም በሶስተኛ ቀን ይመጣ። ያገናኘችን ልጅ እንደ እህቴ ተጠመጠምኩባት። አመስግኜ ለሰራችልኝ ውለታ አላህ ይስጥልኝ ብዬ ተለያየን። ከአንዳንድ ዘመድ ዘመድ ያልሆነ ባዳ ይሻላል። የአክስቴ ባል ወደ መኖሪያ ቤታቸው ወሰደኝ። አክስቴም አዲስ አበባ ትኖር እንጂ ከዕለት ጉርስ የዘለለ ሕይወት የላትም። ገና ድህነትን ለማሸነፍ ደፋ ጠና እያለች ነው። እርሷም ጋር ውዬ ሳላደር እሰው ቤት የቤት ሰራተኝነት ገብቼ መስራት ጀመርኩኝ። አልተሳካልኝም። የደሴው የዘመዴ ሚስት የምታሰቃየኝ ስቃኝ ደስ እያለኝ የሰው ቤት ለመስራት አላስቻለኝም። ገና ሰዎቹን ሳያቸው የሚመቱኝ የሚገሉኝ ይመስለኝ ጀመር። ፊታቸው እንደ እሳት ያጋግለኝ ጀመር። እንደምንም ተቋቁሜ አራት ወር ሠራሁ። ከዛ በላይ አልቻልኩም። ተመልሼ አክስቴ ጋር ሁኜ የቀን ስራ ጀመርኩ። ከዛም በዚህ መሀል ነበር ከአንድ ልጅ ጋር እንደኔው በቀን ስራ የሚሰራ ጋር የተዋወቅን ቀላል የማይባል ህይወት አሳለፍኩ። ብዙ ጣውረዶች ነበሩ። እወድሻለሁ እንጋባ እያለ ረበሸ። አክስቴም ጋር ከምቀመጥ ብዬ አብረን እየሰራን እንቀየራለን ብዬ በማሰብ ትዳር ለመያዝ ወሰንኩ። እናም ይህን ልጅ እወድሻለሁ አግቢኝ ካናንቺ መኖር አልችልም እያለ መግቢያ መውጫ ያሳጣኝን ይህኑ ልጅ ቀለል ባለ ስር ሰው ያውቀው ያህል በትንሹ በመደገስ ተጋባነው። ግን ከማግባቴ በፊት ለጁን ያገባሁት ከአክስቴ ቤት ለመገላገል ብዬ አስቤ ነው እንጂ ለባለቤቴ ፍቅርም የለኝም ነበር። ባለቤቴን በጠላውም አንድ ላይ መኖር ከጀመርን በኋላ ለእኔ ካለውን ክብካቤ ወደ ልቤ መግባት ጀመረ። የምንተዳደረው በቀን ስራ ቢሆንም ግን ባለቤቴ በሚሰጠኝ በሚያሳየኝ ለእኔ ያለው ፍቅር እኔም በትዳር ደስተኛ ሆንኩኝ። ሳላገባው በፊት በጠለውም ካገባሁት በኋላ በባለቤቴ ደስተኛ ነበር። ከቤት እንድወጣ ስራ እንድሰራ ብዙ አይፈልግም። እኔም ያጣሁትን የሰው ፍቅር ስለሰጠኝ ደስተኛ ሆንኩኝ። በዚህ መልኩ ለአንድ አመት ካሳለፍን በኋላ እኔም እንደ ሌሎች ከሀገር ውጥቼ ኑሮን ለመቀየር አለብኝ ብዬ አሰብኩኝ። እሱም ብዙ ሳይንገራግር ተስማምቶ ወደ ሳውዲ ሄድኩኝ። ሳውዲ እንደደረስኩኝ ብዙም የተረጋጋ የተመቻቸ ነገር አልነበረም። በጊ ሄድኩበት ህይወት ለእኔ አልጋ በአልጋ አልጠበቀኝም። አያቴ አንቺ ከመረገዝሽ ጀምረሽ ሙሴባ ነበርሽ ያለችኝ፣ እውነቷን ነው። ብዙ ለህይወቴ የሚያሰጉ ነገሮች ሁሉ ገጠሙ። ግን በጌታዬ ባላህ ፈቃድ ወደ ሶስት ቤት ቀይሬ መስራት ጀመርኩኝ። የምሰራውንም ወር ሲሞላልኝ እየተቀበልኩኝ የሶስት የሶስት ወር እያደረኩኝ መላት ጀመርኩኝ። ስልክ እንደ ልባ አይገኙም። ያው ብሩን ስልክ ብቻ ነበር የምደውልለት። ለቤተሰቦችም በሶስት ወር ብዙም ባይባል እልካሉ እንዲህ እንዲህ እያልኩኝ ዓመት ሞላኝ። ዓመት ሲሞላኝ ቦታ እንዲገዛና ከዛም በኋላ በምልከው ብር ቤት መስራት እንዲጀምር ተስማማን። ልክ በዓመት ከሶስት ወር ላይ ብሩን አስከብቼ እሱንም ልንግረው የተስማማንበትንም ጉዳይ ምን ላይ እንዳደረሰው ለጠይቀው ደወልኩ። ስጠይቀው ቦታውን እንደገዛ ቀሪ ትንሽ ገንዘብ እንደቀረው ነገረኝ። በጣም ደስ አለኝ። ከዛ በኋላ ብርታትም ተሰማኝ። በተነጋገርነው መሰረት ቀጠልኩኝ። ልክ ዓመት ከዘጠኝ ወር ሲሆነኝ የሚያሰሩኝን ሰዎች ለመኝ ስልክ እንዲገዙልኝ ጠየቅኩኝ። ለጉዱ እነሱም ሳይንከራከሩ ገዙልኝ። ከዛም ወደ ቤተሰቦቼ መደወል ጀመርኩ። ስለ ባለቤቴ መጠየቅ ጀመርኩ። የሚገርመው የጠየቅኩት ተጠራጥሬ ሳይሆን ይበልጥ እርግጠኛ ሆኜ ደስተኛ ለመሆን ነበር። እናም የሚነግሩኝን ነገርና እሱ የሚነግረኝ ነገር የሰማይና የምድር ያህል ርቀት ነበረው። ምንም ላምናቸው አልቻልኩም፣ ግን ምንም ሳልናገር ዝም አልኩ። ሁለት ዓመት ሲሞላ የሶስት ወር ጠብቄ ብር መላክ ነበረብኝ፣ ግን የነገሩኝ ነገር ትንሽ ስለረበሸኝ ታውቁት። እናም ብር ስላላኩለት ሲቀርበት ከምልክለት ትንሽ ቀናት በኋላ በቀጥታ ደውሎ እረሳሽኝ? ይሳለኝ እኔም አይ ሰዎች ስለተሳፈሩ ስላልተመቸኝ ነው አልኩት። ጥያቄ በልጥ ስላስደነግጠኝ ወዲያው ካርድ ሞልቼ ወደ አዲስ አበባ በጣም የማምነው የስጋ ዘመዴ ስለነበር ደወልኩለትና ከቤተሰብ የሰማሁትን አስቀያሚ ነገር ነገርኩት። እሱም ብነግርሽ አታምንኝም ብዬ እንጂ እኮ ባለቤትሽ ከበፊቱ ቤት ተከራይቶ ከነበረበት ቀይሮ ሌላ ቤት ተከራይቶ ጫት መቃም፣ የተለያዩ ሴቶች ጋር እያመጣ የሚያደርግ ከዛም የቤት አከራዮቹ ሴት አታብዛ ሲሉት ሌላ ሴት አግብተዋል አለ። ምን መቼም የማያልቅ ቢ ለዘመድ አይትረፍሽ የተባለ ይመስል መረጋጋት ሳልችል ብዙ ቀናቶችን በለቅሶ ሆነ ውሎ እናም አዳሪ አሰሪዎች የምንሆነች ነው ቤተሰብ ሞቶብሽ እንዲ እስከሚሉኝ ድረስ እኔ ሞተብኝ፣ ያሰብኩት ህልም ነው ህልም የሞተ ከዛ በኋላ መደወሌንም ሆነ መላኪን አቆምኩኝ። እሱም ይደውላል ለምን አትልግ ይሚላል ብዙ ነገር፣ እኔም የውሸት ምክንያት እያቀረብኩኝ ብሬን ከመላክ ተቆጠ የአመት ከዘጠኝ ወር የሰው ፊት አይቼ ከቀን ስራ ውጥቼ አረብ አገር ለመቀየር ብዬ አስቤም ይከዳኛል ብዬ ባልጠረጠርኩት ባለቤቴ ሕልሜን አጨለመው። መቼም አልሐምዱሊላህ፣ የባሰ አለ። ይህን መረጃ ባልሰማ አምነው ስለነበረ ብር መላኬን አላቆምም ነበር። ከረፈደም ቢሆን እውነቱን ማወቅ ጥሩ ነው። ለምን ደመሸም ቢሆን እውነቱን ያወቅኩት ብዙ ነገር ከስሬ ነበር። ከረፈደ ከሆነ ግን ከሰዓት ባሉት እስከሚመሽ ባሉት ሰዓታት ነገሮቹ ላይ ይቀያየራሉ። እናም ባለቤቴ ስለሆነ አንድ ዓመታት በኖርንበት ጊዜ ሰጠኝ ፍቅር ፊቴ ላይ ድቅን እያለ ይረብሸኛል። በህልሜም እየመጣ አስቸገረኝ። ከሁለት ከሶስት ወር በኋላ አዲስ አበባ ለምትኖር አንድ ጓድነኝ ደውይ ያለኝን ሁላ ነገርኳል። ከባለቤቴ ተስፋ ለመቁረጥ አንድ ታማኝ ሰው ፍለጋ ባለቤቴ እንድትከታተልልኝና እርግጠኛ የሚያደርገኝን መረጃ በፎቶ የታገዘ አድርጋ እንድትለክለኝ ነገርኳል። እሷም ሳትውል ሳታደር ያልኩትን አደረገች። የተላከልኝን ነገር ባየሁ ሰዓት የተሰማኝን በቃላት መግለጽ ከባድ። ከማልቀስ ውጭ ምንም አማራጭ የለኝ። ከጎና ይዞሽ ባይ ዘመድ በሌለበት አረብ ሀገር ሆኜ ማልቀስ ጀመርኩ። እንቤ ቀን በቀን እንደ ወራጅ ወንዝ እየፈሰሰ ልብሴን ማራስ ሆኗል። ስራ እሱም እየደወለ ምን ሆነሽ ጠፋሽ? ብርስ ለምንድነው የማትልኪው? እወድሻለሁ እኮ እያለ በምላሱ ይሸመግለኝ ይዟል። ልክ በሁለት ዓመት ከአራት ወር ህይወትን እንደገና ሀ ብዬ ጀመርኩ። በዋትሳፕ በቴሌግራም የዳዋ ግሩፖችን አፈላልጌ በመግባት ራሴን ማደስ ጀመርኩ። ከዛ በኋላ እሱም ጋር ደውዬ ለምን ምናምን ብዬ መናገር አልፈለኩም። የምሰራውን ቤተሰቦችን እየረዳው ህይወቴን ቀጠልኩም። በመሀል ግን እሱ ይደውል ነበር። ገንዘብ ለምናት አትልክ እያለ ይሳደብም ነበር። ከምንም ሳልቆጥሮ ስላላይ እና እዲንል ትምህርት ላይ አተኮርኩኝ። አንድ ቀን ሲደውልልኝ ሁሉንም አንድ በአንድ ነገርኩኝ እያለቀስኩ። ከዛ በኋላ ቆመ መደወሉን፣ ተስፋውን ቆረጠ። ልክ ሶስት ዓመት ከአንድ አርስ ሲሆነኝ እንዲፈታን ጠየቁ። በብዙ ጭቅጭቅ እዛው ሳዑዲ እያለው ፈታኝ። አንድ እዳ ተገላገልኩኝ፣ አልሐምዱሊላህ ብዬ ስራይና ድኔን ጠበቅ አድርጌ ቁርአን መቅራት ጀመርኩኝ። ከዛም ቁርአኔን አከተምኩ። ምንም ያልተፈጠረ ያህል ደስተኛ ሆንኩ። ገንዘቤንም ግማሽ ለእኔ ግማሽ ለቤተሰቦች እየላኩ፣ አራት ዓመት ከሶስት ወር በኋላ ወደ ሀገሬ ገባሁ። ከሳዑዲ ከተመለስኩና ሀገሬ ከገባሁ በኋላ መምጣቴን ሲሰማ ሊያገኘኝና ይቅርታ ሊጠይቀኝ እንደሚፈልግ ሰው ልኮ ነገረኝ። እኔም አረፍኩበት ቤት መጥቶ እንዳናገረኝ ነገርኩትና መጣ። ይህን ጠይቀኝ ይቅርታውን እንደተቀበልኩትና ግን እኔና እሱ ምንም አይነት ግንኙነት እንደማይኖረን ተስማምተን ተለያየ። ይህ የሆነው በሄድኩኝ በሶስት በአራት ቀኔ ነበር። ከዛ በኋላ ግን እየደወለ መረበሽ ሆነ። ስራ እገልሻለው እያለ ማስፈራራትን ተያዘው። እኔ እጅ ጥፍር ያህል እንኳን ምንም ቦታ አልሰጠሁትም፣ ግን ደስተኛም አልነበርኩም። ቤተሰቦቼን በሰላም ስላገኘኋቸው ደግሞ ደስተኛ ነበሩ። እናቴ ሙጭ ሆኜ በላኩላት ብር ታከማ ጤነኛ ይሆናለች። ብቻ ድብልቅልቅ ያለ ስሜት ነበር። ቤተሰቦቼ ገጠር ስለነበሩ ለመኖር ትንሽ አስቸጋሪ ነበር። እናም አንዴ ና አዲስ አበባ ሲለኝ ስሄድ ደሴም ክፍት ሲለኝ ደሴም ስመለስ ደግሞ ወደ እናቴ ጋር ገጠር በማለት ለወራት ቆየሁ። ግን እንዴት አስቸጋሪ ወራቶች ነበሩ መሰላችሁ? ከአስቸጋሪው ነገሮች መካከል አለባበሴ ነበር። ገጠር ሲኬድ ኮርታ ተጠይፈንም የተሸፋፈነችው ይሉኛል። ወደ ደሴ ስመጣ አቧራ እየረቀች እየመጣች ቤታችንን አታቆሽሽ ይሉኛል። ወደ አዲስ አበባ ስመጣ ትንሽ ተረተውኝ ይኖራለ። ለወደፊት ባላይ ህልሜ ይሆነኛል ብዬ ያሰብኩትን ህልሜን አጨልመው እኔም በብር ቀይሮ ከቶኛል። መቼም ብዬ ቦታው ዘመድ ጥሩ ነው እንዲህ እንዲህ እያልኩ ወራቶችን ካሳለፍኩኝ በኋላ በቃ ለእኔ የሚጠቅመኝም ሰላም የሚሰጠኝም ያው ስደቴ ነው መመለስ አለብኝ ብዬ ወሰንኩ። የኔን ውሳኔ አውጥቼ ስለናገር ዛሬ ነገ ስል አንድ ዘመድ ለምን አታገቢም የሚል ሀሳብ ተነሳ። እኔም ለባል ያለኝ አመለካከት ዝቅ ያለ ስለነበረ ማላገጥና ማሾፍ ጀመርኩ። ሊደራይ ነው ምን አለው ቤት፣ መኪና ወሬ ምናምን እያልኩ ነገር አለ እንዲህ እያለኝ ቀናቶች አለፉ። አንድ ቀን ይህ ወሬ ከቀን ወደ ቀን እውነት እየመሰለ መጣ። እኔም ከአንድም ሁለት ሶስት ሆኖ አግቢ አግቢ እያሉኝ እኔም ነሽት አረገኝና ለትዳር የምፈልገው ሰው በአሁን ዘመን አይገኝም። አትነዝነዙኝ በማለት መስፈርቶችን በስሜትና በቁጣ መናገር ጀመርኩ። ቁርአን የሚቀራ የሚያቀራኝ፣ ሶላት የሚሰግድ የሚያሰግደኝ፣ አላህን የሚፈራ በዲን የሚያጠናክረኝ ይህን ማድረግ ከቻለ ሀብት ቢኖሩ አልጠላም፣ ባይኖረውም ጉዳይ አይደለም፣ ስነገርኳቸው ይገኛል ኢንሻአላህ በማለት ዝምታን መረጡ። እኔ ግን ላውራ እንጂ ሀሳቤ ስደቴ ላይ ስለነበር በንጋቱ ወደ ኢሚግሬሽን አቀን ነው ፓስፖርቴ ላሳድስ። እዛም ለሶስት ቀን ተቆጣጥሬ ተመለስኩ። እነሱ ግን በሀሳባቸው የጸኑ ነበሩ። ለካ እንዲህ ቀጠሯ ስዤ ተመለስኩ። ቀን ማታ ስለ አንድ ሰው አንስተኝ ነግሮኝ ጀመር ስለ ኃላቆ ስለ ስራው ስለ ኑሮ ብቻ ብዙ ብዙ ነገር መቼም ታውቁታላችሁ ስሰማው ግን ይህ ነገር ሁሉም ውሸት መሆን አለበት እያልኩ በውስጤ እያፌስኩባቸው ነበር የምሰማው ሆኖም እነሱ የዕለት ተዕለት ስራቸው አደረጉትና ወደ መስማማቱ ሄድኩን ከልጁ ጋርም ሊያስተያዩን ቀጠሮ ተያዘ የቀጠሮም ቀን ደረሰ እቤት ይዘውት መጥኩ ተያየን ያየሁት ነገር ቢኖር አለባበሱና ቁመናውን ነበር እንጂ ለመልኩ ብዙም ሰፋ አላልኩም። አለባበሱ ልክ እንደምፈልገው አይነት ስለነበር እናም ልብ ደንገጣል። ያወሩልኝ ነገር እውነት ይሆን? እንዲህ ብዬ አሰብኩ። ብዙዎቻችን የምንፈልገው አይነት አለባበስ ነበር፣ የሱኔ አለባበስ ማለት ነው። እያብሰለሰልኩኝ የፓስፖርቴን ፕሮሰስ ጨርሼ በተጠንቀቅ ተቀመጥኩኝ ከተሳካ ላገባ ካልተሳካ ውይ ሳላድር ፓስፖርት ለደላላ ሰጥቼ ጉዞ ልጀምር። ከተያየም በኋላ ለሳምንት ቀጠሮ ተሰጠው ነበር። ለኔም ለሱም መፈላለጋችን ወይም አለመፈላለጋችን ለማሰቢያ ጊዜ ማለት ነው። እኔም ሳምንት አሰብኩበትና ግራ ገብቶኝ ማመንታ ጨመርኩ። ላግባ ለሄድ እያልኩኝ ሳምንቱ ደረሰ። እቤት መምጣት እንደሚፈልግና እህቶቼ ባሉበት ሊያናገረኝ እንደሚፈልግ ለወንድሜ ደውሎ ነበሩ። እሱም እንዲመጣ ፈቀደለት። መጣ። አንገቱን ቅብር አደረገ። አይናፋር ነገር ነው። እንደዛ አንገቱን እንደደፋ የውልሽ መስፈርትሽና መስፈርት ተመሳሳይነት አላቸው። እኔም አላህን የምፈራ ጥሩ አህላቅ ያላት ሴት እፈልጋለሁ። ግን የሰው ልጅ ከጎዶሎ ይጠራ አይደለም። አንቺ እኔን ጎዶሎ መምላት ስትች እኔ ደግሞ የአንቺን ጎዶሎ መምላት ስችል ነው የሁለታቸውን መስፈርት የሚሆን ይህን የምልሽ ለእኔ ሚስት እንድትሆኝም ብቻ ሳይሆን ማጓዝ ሻይ ቀሬ ነውና ለወደፊቱም ይጠቅምሻል ብዬ ነው፣ ብለው ቀጠለ ስለ እኔ ልንገርሽ፣ እድሜ ሰላሳ ስምንት ነው። አንድ ልጅ አለኝ። የልጅን እናት ከፈታው አስር ዓመት ሆነ። ስራዬ ከእጅ ወደ አፍ ነው። አንቺ እንደ መስፈርት የጠቀስሻቸው የዕለት ተዕለት ስሬእጁ ናቸው። አልሐምዱሊላህ ሲል አጠናቀቀ። አሁን መሄድ እችላለሁ ብሎ አስፈቅዶ ወጣ። ወንድሜም ተከትሎት ወጥቶ ሸኝቶት ተመለሰ። ወንድሜም ከተመለሰ በኋላ ምን እያሰብሽ ነው? አለኝ ወንድሜ። እኔም እድሜው ከእድሜ ጋር የ14 ዓመት ልዩነት አለው በዛ ላይ ልጃለሁ ብዬ ዝም አልኩ። መለሽ የእድሜውም ልጁም ችግር የለም ግን ለምን ተፋቱ ከሚስቱ ጋር ስለው አንቺ ባልሽ ለምን ፈታሽ ብሎ ጥያቄን በጥያቄ መለሰል። የእሱ ሚስትና የአንቺ ባል ተመሳሳይነት ስነ ምግባር አላቸው፣ እንዲሁም እነዚህም ማጋባት ነበር ብሎ ሳቀ። እኔም ማገባቸው ብዬ ዝም አልኩ። ለሶስት ቀን ያህል ማመንታት አሰብኩኝ። እድሜው ልጁ አልኩኝ። ግን በዚህ መሀል የኸድጃ እድሜና የነቢዩ ሰለላሁ ዓለይ ወሰለም የእድሜ ልዩነት ሳስታውስ በራስ ያፈርኩ። ምክንያቱም ነቢዩ ሰለላሁ ዓለይ ወሰለም በእድሜ የምትበልጣቸውን ሴት ነበር ያገቡ። እኔ በእድሜ የሚበልጠኝን ለማግባት ዛዛ ታበዛለው ብዬ ራሴ ነው ቀስኩኝ። ልጁንም ሳላውቃት ወደድኳል። አሁንም ቢሆን በጣም የምወዳት አላህ ያሳድግልን። በሶስተኛው ቀን ፈቃደኝነቴን አሳውቄ ወደ ምርመራ ሄድን። ከህቴ ጋርና ከወንድሜ ጋር እሱ ሆነን ተመርምረን ስንወጣ እሱም ወደ ቤቱ እኛም ወደየቤታችን ስናመራ እንዲህ አልኩ ለራሴ፣ ያሉኝ ነገር እውነት ነው ወይስ እያስመሰለ ነው? እውነት ከሆነ እድለኛ ነኝ አልኩ። ምክንያቱም ሻይን ጠጣ እንኳን አላለም። ከምርመራው በኋላ ግን ጭንቀት ውስጥ ገብቶ ነበር። ጥሎች ከጠየቀች ምን ልጥልላት ነው፣ የመሐር ብር ውድ ካደረገችም አልችልም እያለ ሲያመነታ እንደነበር በኋላ ነገረኝ። ከጋብቻው በኋላ ማለት። ይህን ጭንቀቱን ለአንድ ጓደኛው ይነግረዋል። ያም ጓደኛው ለወንድሜ ሲነግረው ወንድሜም እንዲህ እያለ ነው አሉ ብሎ ነበረኝ። ሲነግረኝ ብዙ አላስጨነቀኝም። እኔን ያስጨነቀኝ ካገባሁ በኋላ እውነት ያሰቡት አይነት ባል ይሆንልኝል የሚለው ብቻ ነበር ጭንቀቴ። ደሞ እውነት ነው ወይስ ሊቀልድብኝ አስበው ነው ብሎም አሰብኩ። ወንድሜን አጥብቄ ስጠይቀው በሱም በሙሉ በሙሉ እርግጠኛ እንደሆነና እንዲያውም የሚጠራጠረው እኔን እንደሆነ ነገረኝ። እኔም በቃ ምንም ነገር አይጨነቀ የሚል ምላሽ ሰጥ። እኔ ትክክለኛ ባል ከሆነልኝ ሰልባጅ የሚገዛበት ብር አልፈልግም፣ ልቡ ላይ እንዲያስረኝ እንጂ ጣቴም ላይ ቀለበት እንዲያስርልኝ አልፈልግም በማለት መልስ ሰጠው። በእርግጥም ይህ ለሱ ከባድ ነበር። ከአቅሜ በላይ እንዳይሆን እንጂ ጭራሽ አትጠይቁኛል አላልኩም በማለት ሀሳቤን ሊያስቀይረኝ ሞክሮ ነበር። እኔም በሀሳቢ ጸንቼ የኒካህ ቀን ተቆረጠ። እህቴና ጓደኞች ሁሉንም ነገር አዘጋጁ። እሱም ሰባት ሰው ይዞ እንደሚመጣ ተናገረ። እንዳለው መጣም! ኒካህ ሲታሰር የመሕር ብር ምን ያህል ነው የሚያስፈልገው? አልፈልግም ሲባል እኔም ገንዘብ ብቻ ቁርአን ያስቀራኝ ነበር አልኩ። አልሐምዱሊላህ በዛ መልኩ ኒካሃችንን አድርገን እንደዛ የፈራሁትን ህይወት በተወኩልና በድፍረት ገባሁበት። ግን ህይወት ቢገባበትም የእኔ ፈተና አይለቅ ተብሎ የለ። በእርግጥም ለመጀመሪያ ወራቶች ፈተና ነበር። ጸባያችን እስኪላመድ ምናምን ትንሽ ፈታኝ ወቅቶችን ማሳለፍ ተያዝ ነው። በጊዜ ብዛት እየተላመድን እየተዋደድን መጣ። ስራም የየግላችንን አብረን መስራት ጀመርን። ጥሩ የሚባሉ ጊዜዎችን ማሳለፍ ጀመር። ደስ የሚል ጊዜ ምኞቴ ተሳካ ብዬ በጣም ደስተኛ ሆንኩ፣ ጌቴንም አመሰገንኩ። እንዲህ እያለን ህይወታችንን ቀጠርን። አንድ ቀን የምሰራበት ሱቅ ሙሉ በሙሉ በአንድ ባላሰብኑ ቀን ሌሊት ተሰርቆ አደርም። ፈታኝ ሰዓት መጣ። ለመጠባበቂያ ተብሎ የተቀመጠ ብር እንኳን አልነበረንም። የኛ የህይወታችን መተዳደሪያ ሱቁ ብቻ ነበር። ለመግለጽ ከባድ ነበር። ግን አላህ ከችግር መውጫ ሳይበጅልን ወደ ሙሲባ ያስገባንም እና እኛም በዛ በተዘጋጀልን መንገድ ወተን ወደ ገጠር ገባን። እዛም መኖር ጀመረን። ሁሉም ነገር ምቹ አልነበረም። ግን ይህ ክስተት ይበልጣ ዋደደን። እኔ እሱ ላይ ጥንካሬን አይነበር ለምንም ነገር አላህ የቀደረው ነገር ነው። እርሱ የቀደረውን የመቀበል ግዴታ አለብን ይላል እሱ ሀዘን ተሰምቶት ተክዞ ሳየው እሱ ያለኝም በመድገም አጽናናው ነበር። ደክሞኝ ብርቱ መስል ነበር። የቤት ስራ በጣም ሰራ ነበር። ያንን ሁሉ የማደርገው ለእሱ ብዬ መሆኑ ሲገባው ያለቅስ ነበር። የገጠር ስራ አዛባ መዛቅ፣ ውሃ በጀርባ ተሸክሞ መምጣት ከባድ ነበር። በእነዚህ ስራዎች ምክንያት ጽንስ እስከ ማስወረድ ደርሻለሁ። ግን አልሐምዱሊላህ። በስተመጨረሻም እሱም እኔም በዛ አይነት ህይወት መቀጠል ስላልነበረብን መሰደድን መረጽ አሁን ባሌን የሚፈልጋቸውን መሳሪያዎች አሟለች ስራ እንደሰራ ወደ ከተማ እንዲመጣና ስራ እንዲሰራ አጥርቅ ያለው የራሳችንን ቤት ሰርተናል ከኪራይም ተገላግያለሁ አልሐምዱሊላህ አሁን ያለሁት ስደት ላይ ነው ከሀገሬ ለመግባት ትንሽ ቀናት ቀርተውኛል። አልሐምዱሊላህ ሁሉም ነገር አለፈ ታሪኪ ይህን ይመስላል ተፈጸመ ቻናላችንን ላይክ ሼር ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ እየተከታተላቸውን ስለሆነ ከልብ እናመሰግናለን